የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ፣ እንደምናችሁ። እግዚአብሔር አምላኬ ደግሞ ረቶኝ አግዞኝ ዛሬ በሌላ ሀሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ ቃሉን ሼር ከማድረግ በፊት እንጸልይ። አባቶ ተመስገን፣ ስለ ረዳን ስላገዝከን ተባረክ። ዛሬ ሚን ለሚሰሙ ጌታ ሆይ ህዝብ እንድትናገረን እንድታስተምረን እንድትገስጸን ፍቃድን ሀሳብን ሁሉ ጌታ ሆይ እንድትገልጥልን ሰማይ ምድር ከምድር ከፍ እንደሚል ሀሳባችሁ ከሀሳቤ እንደዚያ የራቀ ነው እንደሚለው ቃል ነገር ግን ዝናብ መጥቶ ምድር እንደሚያረሰርሳት ፍሬ እንድታፈራ እንደሚያደርጋት ቃል መጥቶ ስራ ሳይሰራ ስለማይመለስ ስለሚ እኔንም ወገኖቼንም ስለሚዳስሰን ስለሚቀይረን ስለሚለውጠን አባቱ ያመሰግንሃለሁ። አሁንም ቃል ለእያንዳንዳችን ባለንበት ሁኔታ ወደ እኛ እንዲመጣ እግዚአብሔር ሆይ እኔንም አንድ በቴ እንድትቀባ ተናገር ያልከኝን ብቻ እንድናገር እንድትረዳኝ ማስተዋልን ጥበብ እንድሰጠኝ ከክፉሉ ደግሞ እንድጠብቀኝ እግዚአብሔር ሆይ የበቀል መናፍስቶች ሁሉ እንዲታሰሩ ሰማያት ይህንም በሚሰሙ ወገኖች ትዩ በእኔም ትዩ የተከፈተ እንዲሆን እግዚአብሔር ሆይ ፍቃድን ሀሳብ ብቻ በቃል አልፈ እንድታስተምረ እንድትገልጥልን ክፋት ሁሉ በኢየሱስ ስም እንዲከለከል ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ አየሩ ሰማያት ሁሉ በኢየሱስ ስም እንዲለቀቅ የአንተ መንፈስ ብቻ ያለምንም መከልከል እያለፈ እንዲሰራ የሚነቀለው እንዲነቅል የሚተከለው እንዲተክል በጌታ በኢየሱስ ስም። ጌታ ሆይ ጊዜው ተጀምሮ እስከሚያልቅ ለአንተ ብቻ ለአባት ያሳልፍ የሰጠው በኢየሱስ ስም። አሌሉያ፣ ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ሀሳቡ ቃል ወረስ የሰጠሁት እግዚአብሔርን መምሰል የሚል ነው ወይም ጋርሊነስ ይለዋል በእንግሊዝኛ። እግዚአብሔርን መምሰል ሁለተኛ ጴጥሮስ ምዕራፍ አንድ ስድስት ላይ እንደዚህ እያለ ይናገራል። በኢየሱስም አነበዋለሁ በበጎነትም እውቀትን በእውቀትም ራስን መግዛት ራስንን በመግዛት መጽናትን በመጽናትም እግዚአብሔርን መምሰል እያለ ይቀጥላል። ከዛ እግዚአብሔርም በመምሰል የወንድማሞች መዋደድ በወንድማዎች መዋደድ ፍቅርን ጨምሩ። እነዚህ ነገሮች እነዚህ ነገሮች እያለ ጴጥሮስ ይናገራቸዋል። እነዚህ የዘረዘራቸው ማለት ነው። እነዚህ በሰው ልብ ውስጥ ሊኖሩ የሚገቡ ነገሮች ማለት ነው። ከአምስት ጀምሮ እንደዚህ ላል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትን ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትን እግዚአብሔርን መምሰል እግዚአብሔርን በመምሰል እግዚአብሔርን በመምሰል የወንድማዎች መዋደድ በወንድማ መዋደድ ፍቅርን ጨምሩ። እነዚህ ነገሮች እነዚህ አሁን የደረደራቸው ነገሮች ውስጥ አንዱ እግዚአብሔርን መምሰል ነው ወገኖች። እግዚአብሔርን እንድንመስል ተጠርተናል። እግዚአብሔር አምላካችን ማንም ኮምፕሊት ሊሱ መምሰል አንችልም። በዚህ በምድር በስጋ ባለንበት ውይይታችን ከባድ ነው። ነገር ግን እግዚአብሔር እንድንመስል ግን ተጠርተናል። እግዚአብሔር ገና እንኳ ሲፈጥረን በሱ በሱ ምስል ነው በሱ መልክ ነው የፈጠረን። የእሱ እስትንፋስ አለብን። የሱ መንፈስ በውስጣችን አለ። እግዚአብሔር አምላካችን የፈጠረን እሱን ማንነቱን በእኛ የእሱ ነጸብራቅ እንድትሆን ነው እንድንሆን ነው። የእግዚአብሔር ግሎሪየስ የእግዚአብሔር ክብር እንዲገለጥበት ነው። ለዛ ኖሮ ሮሜ ሶስት ሀያ ሶስት ላይ ሰው ሁሉ አጢአትን ሰርቷል የእግዚአብሔርን ክብር ጎሎታል። በአጢአት የነሳ የእግዚአብሔር ክብሩን ከኛ ተለይቶናል ከአጢአት የተነሳ ስለዚህ ግን እግዚአብሔር አምላክ አዳምና ሔዋንን ሲፈጥራቸው የእሱ ግሎር የእሱ ክብር ማንጸባረቅ አርጎ ነበር የፈጠራቸው እሱን ማንነቱ የሚያይበት እንደ ሚረር አርጎ እኛን የሚያይበት ነበረ እግዚአብሔር አምላክ ገና ሲፈጥረን ነገር ግን ከኃጢአት የተነሳ እግዚአብሔር የምንመስል እሱን የእሱ ነጸብራቅ የሱ ክብር መገለጫ መሆን የነበረብን እኛ ተበላሸ ዲስቶርድ ደሆነ በኃጢአት የተነሳ ግን አሁንም በአዲስ ኪዳን ያለን እኛ ከጌታ የሱስ ክርስቶስ ከተደረገልን የተነሳ እግዚአብሔርን መምሰል እንችላለን። ወገኖቼ ኢየሱስ ጌታ ነው። እንዴት እግዚአብሔርን እንመስላለን? የመጀመሪያ የጠራንን በማወቅ ነው። የጠራን እሱን እንድንመስል የጠራንን አምላካችንን እራሱን በማወቅ ነው። በዚህ ሁለተኛ ጴጥሮስ አንድ ጴጥሮስ አንድ ላይ ከሁለት እስከ ሶስት እንደዚህ እያለ ይናገራል የመለከቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆን ነገር ሁሉ ስለሰጥን እግዚአብሔርን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ እያለ ይናገራል። እሱን የጠራንን በማወቅ እግዚአብሔርን መምሰል እችላለን። የጠራንን አምላካችንን ማወቅ አለብን ወገኖቼ። ይህ የጠራን እግዚአብሔርን እንዴት እናውቀዋለን? አንደኛ በቃሉ ነው። ይሄ የተሰጠን መጽሐፍ ቅዱሳችን ቃሉ ስለ እግዚአብሔር ማንነት የሚናገር ነው። እግዚአብሔር ሰማይና ምድር ፈጠረ እያለ ዘፍጥረት ይጀምራል። ይቺ ስልሳ ስድስቱ የተሰጠን ቃል ትንሽ የምትመስል ግን ብዙ የእግዚአብሔር ምስጥራት ያለበት እግዚአብሔር እንድናቅ የሚያደርገን ነው። በቃሉ እግዚአብሔር እንድናቅ ተሰጥቶናል። ቃሉ እግዚአብሔር አምላካችን በእንዲያውም በአሁኑ በአዲስ ኪዳን ያለን እኛ እዚህ በተለይ በአሁኑ ዘመን ሲቪላይዝ ወርልድ ያለን በጣም መጽሐፍ ቅዱስ አክሰሱ ይዚ ነው። እንዲሁም በአሜሪካ ሀቬሬጅ በሀቬሬጅ አምስት ባይብል በእያንዳንዱ ቤት ውስጥ ይገኛል። ፋይፍ ባይብል አሁን በእኔ እንኳ ባለሁበት ቤት ያለን ባይብል ቁጥሩ ሙአት ብዙ ብዙ ወደ ሞስቶ ወደ አስር የሚሆን መጽሐፍ ቅዱስ አለ። በብዙ አይነት ቨርዥን የናይቪ ኒው ኪንግ ጀምስ ቨርዥን፣ ኪንግ ጀምስ ቨርዥን ብዙ አይነት ያለ አለን መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ የሚናገረው ስለ አምላካችን እሱን እንድናቀው ነው። ስለዚህ እግዚአብሔር የምናቅበት አንደኛው በቃሉ ነው። ቃሉን ዕለት ዕለት ሁሉ ጊዜ ወደ ውስጣችን ባስገባን ቁጥር ቃሉን ባጠናን ቁጥር እየጸለይን እግዚአብሔር እንድናቀው ያደርገናል። ሌላ ደግሞ እግዚአብሔር እንዴት እናውቀዋለን? በመንፈሱ ነው። መንፈስ ቅዱስ ዮሐንስ ወንጌል አስራ አራት ሀያ ስድስት ሲናገር ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ አብ በስሜም የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉን ያሳስባቸዋል። ይህ መንፈስ ቅዱስ እግዚአብሔር እንድናቀው የፈጠረን እንድናቀው መንፈስ ቅዱስ ሪቪል ያደርገናል። አምላካችንን ይገልጥልናል፣ ያብራራልናል። መንፈስ ቅዱስ ቃሉን ወስዶ ይገልጥልናል። በትክክል ሪል እንደሆነ ያሳየናል። የእግዚአብሔር መንፈስ ተዛ ነው። መንፈስ ቅዱስ በዚህ ምድር ላይ አሁን አለ። ኢየሱስ ጌታን ያ መንፈስ ቅዱስ እግዚአብሔርን እንድናቅ ያደርገናል ወገኖቼ። ሌላ ደግሞ እግዚአብሔር እንዴት እናቅ? እናቃለን በክርስትና ሕይወታችን በማደግ ነው። ክርስትና እድገት አለው። በአንድ ጊዜ ሰው እግዚአብሔርን ወደ ማወቅ ደረጃ ወገኖቼ አይደርስም። ኦቨር ዘ ናይት፣ በቃ እግዚአብሔርን ዛሬ አውቄ ጨርሻለሁ የሚባል ነገር የለም። ክርስትና እድገት ነው። ሰው ገና ጌታን ከተቀበለ ጊዜ ይጀምራል። እያደገ እያደገ እያደገ በመጣ ቁጥር ወደ ማቹርድ ክርስቲያንነት ወደ ብዙ ወደ ማወቅ ወደ መረዳት ክርስቲያንነት ይቀየራል። አንደኛ ዮሐንስ መልእክት ሁለት አስራ ሶስት ላይ ዮሐንስ እንደዚህ እያለ ለሽማግሌዎች ይናገራል። አንደኛ ዮሐንስ መልእክት ሁለት አስራ ሶስት ላይ እንደዚህ ይላል፣ ልጆች ሆይ፣ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋል ልና አባቶች ሆይ፣ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። እዚህ ጋር አባቶች ልጆች ሲል በስጋ እንደዚህ አይነት የሆኑ ብቻ አይመስለኝም የሚናገረው፣ ይሄ ስለ መንፈሳዊ እድገት ነው። ልጆች ወይ አጢያት አጢያትን አታድርጉ፣ ስለ አጢያት ይናገራቸው። ልጆች ገና ጌታን የተቀበለ ሰው ስለ አጢያት ነው። አጢያት ይቅር ተብለሃል፣ በምሕረት አግኝተሃል ተብሎ ሲምፕል የሆነ ትምህርት ነው የሚማረው ከዛ በኋላ ቀጥሎ ደግሞ ስለ ወጣቶች ይናገራል አዋቂዎች ወጣቶች ስለ ወጣቶች ደግሞ ክፉውን ተቃውማቸዋል ከዛ ጠላት የሚያመጣውን ውጊያ ከዛ ደግሞ ለሽማግሌዎች ሲናገር በመንፈሳዊ ሕይወታቸው ብስል ላሉ ደግሞ በጌታ ቤት ብዙ አመት ላሳለፉ ከጌታ ጋር ላሳለፉ ደግሞ መጀመሪያ የነበረውን አውቃቸዋልና እያለ ይናገራል እንግዲህ እግዚአብሔርን እንዴት እናውቀዋለን በቃሉ እናውቀዋለን በመንፈሱ ሌላ ደግሞ በመንፈሳዊ ሕይወታችን በማደግ ነው አንድ ሰው ጌታን ካገኘና ጌታን በሕይወት ውስጥ ካስገባ በኋላ ምንም ነገር ኤፈርት የማያደርግ ከሆነ ቃሉን የማያጠና እግዚአብሔርን መንፈስ የማይፈልግ ከእግዚአብሔር ጋር ወክ የማያደርግ ከሆነ እንዳለ ውዛ ይቀጥላል፣ ልጅ እንደሆነ ይቀጥላል። ነገር ግን ያ ሰው እያደገ ለት ለት እግዚአብሔርን ወደ ማወቅ ለት ለት እየተሻገረ ሲመጣ ማቾድ በሞ እየሆነ ክርስቲያን ሲመጣ እግዚአብሔርን ወደ ማወቅ ደረጃ ይደርሳል ወገኖቼ ይብን ያህ እግዚአብሔር እንኳ ወደ ማወቅ የደረሰው ፈጽሞ ደረሰ አይባልም ፍጹማን የምንሆነው የሬዘሬክሽን የክርስቶስን ትንሣኤ ሙታን ስንላበስ ነው ፐርፌክት የሆነ የእሱ ማንነት የምንላበሰው ግን እለት ግለት ግን እግዚአብሔር ወደ ማወቅ እናድጋለን ወገኖቼ እንዴት እግዚአብሔር እንመስላለን የጠራንን በማወቅ ነው ሌላ ደግሞ እግዚአብሔር እንዴት እንመስላለን ወገኖቼ መለኮታዊ ባህሪ በመካፈል ነው የእግዚአብሔራዊ መለኮታዊ ሀይ ባህሪ በመካፈል ነው። ሁለተኛ ጴጥሮስ አንድ አራት ላይ ሲናገር መንፈስ ቅዱስ በልባችን ስላለ ይህ መንፈስ እግዚአብሔር እንድንመስል ያደርገናል እያለ ይናገራል። የሁለተኛ ጴጥሮስ አንድ አራት ያ ነው የሚናገረው ስለ ክፋት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዎች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን እያለ ይናገራል። ከመለኮት ባህሪ ተካፋዮች ከመለኮት የእግዚአብሔርን መለኮታዊ ባህሪ ተካፋዮች ሆነናል። ጌታ የሱስ ክርስቶስን በህይወታችንን አምነን ስንቀበል የመለኮት ባህሪ ነው ተካፋዮች የምንሆነው። ምክንያቱም ያ የእግዚአብሔር ዘር በውስጣችን ያራል፣ መንፈስ ቅዱስ በውስጣችን ይሆናል። ያ መንፈስ ቅዱስ መለኮት ነው። ያ መንፈስ ቅዱስ ከስላሴ አንዱ ነው። ስለዚህ የእሱ ባህሪ ተካፋዮች ስለሆንን የእሱ ማንነት በውስጣችን ስላለ፣ ወገኖቼ እግዚአብሔርን በዛ እንመስለዋለን ያ የመለኮት ባህሪ ተካፋዮች ስለሆንን የእሱን እንድንመስል ወገኖቼ ያደርገናል። ሌላው ደግሞ ሶስተኛው እንዴት እግዚአብሔርን እንመስላለን? ኢየሱስን ራሱን በመምሰል ነው። አንደኛ ቆሮንጦስ አስራ አንድ አንድ ሲናገር ጳውሎስ በድፍረት እንደዚህ ይናገራል፣ እኔ ክርስቶስ እንደምመስል እኔን ምሰሉ። ጳውሎስ ክርስቶስን መስሏል። የእሱ የመለኮታዊ ባህሪ የኢየሱስ ክርስቶስን ባህሪ ተላብሷል። እግዚአብሔርን መስሏል። ኢየሱስ ክርስቶስ እግዚአብሔር ነው፣ እሱ መስሏል። ጳውሎስ ስለዚህ እኔን ኢየሱስን ኢሚቴት እንዳረኩት እንደሚመስል እናንተም ያንን እኔን ምሰሉ አለ። ኢንዳይሬክትሊ ማንን ወንድንም? ኢየሱስን። ማቴዎስ ወንጌል አንድ ሀያ ዘጠኝ ሲናገር ቀንበሬ በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋ በልቤም ትሑት ነኝና ለነፍሳችሁ ረብት ታገኛላችሁ። እኔን ምሰሉ። እኔን የእኔን ባህሪ ውሰዱ። እኔ የዋ በልቤ ትውት ነኝ እያለ ጌታ ኢየሱስ ክርስቶስ ይናገራል። እሱን እንድንመስል ጌታ ኢየሱስ ክርስቶስን ስንመስል፣ ማንም መሰልን እግዚአብሔርን። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ እግዚአብሔር ነው፣ ከስላሴ አንዱ ነው። እኛን ለማዳን ብሎ ወደዚህ ዓለም መጥቶ ከድንግል ማርያም ተወልዶ ስለ እኛ ዋጋ ከፍሎ ኃጢአታችንን በመስቀል ላይ ተሸክሞ የእሱን ጽድቅ የእሱን ማንነት በእኛ ላይ አኑሮ ወደ አምላክ ወደ አባቱ ሄደ። ስለዚህ የጌታ ኢየሱስ ክርስቶስ እግዚአብሔር ሆኖ እያለ ወደ እኛ ምድር የመጣውን እሱን በመሰልን ቁጥር አምላካችን እግዚአብሔርን እየመሰልን ነው። ምክንያቱም ኢየሱስ ክርስቶስ ከስላሴ አንዱ ነው። ኢየሱስ ክርስቶስ፣ ሃሌሉያ። ደግሞ ወገኖቼ፣ እግዚአብሔርን ስንመስል አንደኛ የሰማይ አባታችን ይከብራል። እኛ አምላካችንን ሪሊ ሪሊ ሱን ሪፕሬዘንት ስናደርግ ሪሊ ሱን ስንመስል ወገኖቼ የሰማይ አባታችን በላይ ይከብራል። በሄድንበት ሁሉ የእሱ ባህሪዎች ሲገለጥብን፣ እሱን የሚመስል ባህሪ ሲታይብን እንዴት እንከብር። ለምሳሌ አንድ አባት በጣም ጥሩ ልጅ ካለው ሰው አይቶ ዋው የማን ልጅ ነው ማን ልጅ ነው ዋው፣ እንደዚህ አይነት አባት ቢሎ ኖሮ በጥሩ አባት ያደገ ስለሆነ ነው፣ የአባቱን ባህሪ ያለ ተላብሶ ያደገ ተብሎ ልጁ ሲታይ አባቱ ነው የሚከብረው። እንዴት የጨዋ ልጅ ነው! እንዴት ምን አይነት አባት ነው ያለው ተብሎ አባቱ ይከብራል። በልጁ መልካም ባህሪ አባቱን ወሪ ፕረዘንት ስለሚያደርግ እኛም እንደዛ ስንሆን አባታችን ይከብራል። የማቶስ ወንጌል አምስት አስራ ስድስት ሲናገር መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። እኛ ያለም ብርሃን ነን። እኛ ያለም ጨው ነን። ጌታ የሱስ ክርስቶስ ደግሞ የዓለም ብርሃን ነው። እኛ ደግሞ የሱ ነጸብራቆች ነን። ስለዚህ ያንን አባታችን በእኛ ሲታይ አባታችንን መምሰል ስንጀምር፣ ወገኖች የሰማይ አባታችን ሁል ጊዜ ይከብራል። ሰው እኛም ባዩን ቁጥር እግዚአብሔርን ያደንቁታል። ይህ ከዚህ በፊት ሜቢ ተናግሬ ሊሆን ይችላል ስብከቴ ላይ አንድ ጊዜ የሆነች ልጅ ናት፣ አይኗያ የምውር ናት። በኤርፖርት ውስጥ አፕል ትሸጣለች አንድ ቀን አፕል እየሸጠች እያለ በጣም ግርግር ነበረ እና በዚህ በባስኬት ይዛ እያለ ድንገት ግርግር ተፈጥሮ እጇን ሲነኳት አፕሏ ሁሉ መሬት ላይ ተበታተነ። ከዛም አንድ ሰው ነው እንደዚህ ለስራ ለፊልድ ስራ ሌላ ስቴት ሄደው ሰርተው ጨርሰው ወደ ቤታቸው ሊሄዱ ሲሉ፣ ማለት ግሩፖች ናቸው አስር ይሁኑን ሳም ጀስት ሎር ኦፍ ናቸው እና አብረ ሄደው ወደ በኤርፖርት ወደ ፕሌናቸው ሊሄዱ ሲሉ አንዱ ከነሱ መካከል አንደኛው አያትና በጣም አዘንላት። ከዛ ለጓደኞቹ እባካችሁ ለባለቤት የደውሉና ና በሚቀጥለው ፍላይ ትመጣለሁ እና እንዳታሲ ብላችሁ ንገሩልኝ ብሎ እነሱ ጓደኞቹ ጥለውት ሄዱ ሄዱ እሱ ግን ወደኋላ ቀረና ባስኬቱ ላይ የተደፋባትን አፕል እየሄደ ለቅሞ ለቅሞ ባስኬቱ እስከተተ ሳሞ የተለያ አንዳንዶቹ አፕሎች ተበላሽተዋል። ዳሜጅ ዶኗል። ምንም ለሽያጭ የሚቀርቡ አይደሉም። ከዛ የቀረ ያልተበላሹትን ባስኬቱ ላይ ከተተላት እና ጣም አዝኖ ከዛ ከኪሱ ብር አወጣ እና እጇ ላይ ያስቀመጠና ምናልባት ይሄ ለተበላሸብሽ አፕል ይተካልሽ ይሆናል እና ስለተፈጠረብሽ አያም ሶሪ ብሎ ብሩን እጇ ላይ ያስቀመጠላት። በአስቀምጦ ሊሄድ ስል እጁን ያዘችው። ሰር አለችው፣ አር ዩ ጂሰስ አለችው። ኢየሱስ ነው ያለችው። ሰውዬው እንደዚያ አላሰብ ነበር፣ ደነገጠ። ዋው ልጅ የጌታን ባህሪ በእሱ ላይ አይተዋለች። ደግሩሩ የታመመውን የማያልፍ። በመጽሐፍ ቅዱሳችን በርጤሜዎስ የሚባለው ዕውር ከእናቱ ማህፀን ዕውር ነበር። ጌታ ኢየሱስ ክርስቶስ በአንድ መንደር ያልፋል ሲባል መጮ ጀመረ። የዳዊት ልጆ ማረኝ፣ የዳዊት ልጆ ማረኝ ሲል ጌታ ኢየሱስ ክርስቶስ ቆመ። ሌሎቹ ግን እራት ትረብሽ መንደሩን ዝም በል ቢሉት፣ እሱ ግን አጥብቆ ሲጮ ጌታ ኢየሱስ ክርስቶስ ቆመ። ጩኸቱ አስቆመው። ከዛ አምጡት አለ። ከዛ ጌታ የሱስ ክርስቶስ ለዛ ራራለት። ምን እንዳደርግልህ ትወዳለህ? አይዘንድ ዘንድ እይ ፈወሰው። ጌታ የሱስ ክርስቶስ እንደዛ ነው። የማያልፍ ሁልጊዜ የሚራራልን። ዳም ዮሐንስ ወንጌል ላይ ሲናገር አንድ ሴት በጠራ ነጻ እየመጣች ዋ ትቀዳለች። ጌታ የሱስ ክርስቶስ በሰማሪያ ማለፍ ግድ አለው። የዛች ሴት ሮሮ የዛች ሴት ጨወት፣ ጭወቷ በቃ ያላት ጥያቄዎቿ ሁሉ ጌታ የሱስ ክርስቶስን አንገበገበው በቃ እዛ ማለፍ አለብኝ ብሎ ግድ ብሎ ሄደ ግድ ያለው የዛች ሴትን ጥያቄ እንቆቅልሽ ሊፈታ በከተማውም ደግሞ ወንጌልን ሊያበስር መልካምን የምስራች ሊነግራቸው ወደዛ ወደ ሰማሪያ ጌታ ኢየሱስ ክርስቶስ ሄደ ያቺን ሴትን ታደጋ ታዳናት እንቆቅልሿ ሉ ፈታላት እኛ ጌታ ይሄ ነው ስለዚህ እኛም የሰማይ አባታችንን ስንወክል እሱን ስንመስል ወገኖቼ ሰዎች አይተው አምላካችንን ያከብሩታል። ኢየሱስ ጌታ ነው። ሌላው ደግሞ እግዚአብሔርን ስንመስል ወገኖቼ ስራ ፈት አንሆንም። ጴጥሮስ እዚሁ መልእክት ላይ ይናገራል። እነዚህ ነገሮችን እነዚህ አሁን የተዘረዘራቸው ይሄ አንደኛ ነው፣ እግዚአብሔርን መምሰል ከዘረዘራቸው ነገሮች አንደኛው ነው። እነዚህ ነገሮችን ማድረግ ስንጀምር እነዚህ ነገሮችን ብዮታችን ሲበዙልን፣ ስራ ፈቶች አትሆኑም፣ ስራ ፈቶች አንሆንም እያለ ይናገራል። ሁለተኛ ጴጥሮስ አንድ ስምንት እንደዛ ነው የሚለው። ልክ ሲጨርስ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ እያደርጓቸዋልና፣ ፍሬ ቢሶች አንሆንም። ፍሬ ቢስ ፍሬ ያለን ሰዎች እንሆናለን። አገልግሎታችን ፍሬ ያለው፣ ስራችን ፍሬ ያለው፣ ኤቭሪቲንግ ፍሬ ያለው እንጂ ፍሬ የሌለው ስራ ፈት ይሆንን፣ ዝም ብለን የምንንቀሳቀስ የምንወጣ፣ የምንገባ ክርስቲያኖች ወገሮ እንጂ አንሆንም። ፍሬ ያለው አገልግሎት ስራ ፈቶች ሳንሆን እለት እለት እነዚህ ነገሮች ሲበዙብን ስራፈት ሳንሆን ፍሬ ያለው የሆነ አገልግሎትን ማገልገል እንጀምራለን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላካችን ዛሬ የሚናገረን እግዚአብሔርን እንድንመስል ነው። ሰማይ አባታችንን የወደደንን የፈጠረንን እሱን እንድንመስል እሱን ዌል ሪፕሬዘንት እንድናረግ ዛሬ ጌታ ይናገረናል። ሀሌሉያ። እንግዲህ የሰጠኝ አምላኬ ቃል ይሄ ነው። ለሚያማችሁ ወገኖቼ በሚያማችሁ ስፍራ በኢየሱስ ስም ብላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። ኢየሱስ ያድናል። አምላኩ ተመስገን። አንተን እንድንመስል አንተን ወርድ ፕሬዘንት እንድናረግ ዛሬ በቃል አልፈ ስለተናገርከን፣ ለእኔም ለወገኖቼ ስለተናገርከን፣ አሁንም አባት ወይ እኔንም ይህንን የሚሰሙ እግዚአብሔር ወይ ወገኖቼ አንተን ባንመሰልንበት፣ አንተን ባሰደብንበት፣ በተለያየ ነገር ጌታ ሆይ አንተን ባሳዘንበት ሁሉ ይቅር በለን። በክርስቶስ ኢየሱስ ደምጠበን፣ አንጻን፣ ቀድሰን፣ ፈውሰን የዋህ አርገን ምህረትን አብዛልን። እግዚአብሔሩ ይባክን አንተን እንድንመስል እርዳን። እውነተኛ ክርስቲያኖች አርገን ኢንሳይድ አውት ለአንተ የተለየን የተቀደስን አርገን። ጌታ ኢየሱስ አንተን በምንሄድበት፣ በምንገባበት፣ በምንወጣበት አንተን ሪፕሬዘንት አርገን ሰዎች ሲያዩ አንተን እንዲያዩ እግዚአብሔር ያንተ ምስል ያንተ ማንነት በእኛ ላይ እንዲሳል በጌታ በኢየሱስ ስም። እግዚአብሔር ሆይ የውሸት ክርስቲያኖች ከመሆን እግዚአብሔር በአፍ ብቻ ክርስቲያኖች ከመሆን አባት ሆይ እኔንም ወገኖቼ ጠብቀን፣ ምህረትን ሁሉ አንተ አብዛልን። እግዚአብሔር ሆይ አንተን ወደ ምንመስልበት ህይወት ውስጥ እለት እለት ጌታ ሆይ በፍቅር ገመድ እየሳብክ አስገባን። በጌታ በኢየሱስ ስም ደግሞ ጸልያለሁ። አባቶ በዚህ ሰዓት ለሚያማቸው ወገኖቼ አንተ ፈዋሽ ነ አንተ ሩሩ ደግ አባት ነ። በጌታ በኢየሱስ ስም በመገረፉ ቁስልኛም ተፈወስ እንደሚለው ያውቃል። አሁን ከዚህ ሰዓት ጀምሮ ታላቅ የሆነ የአንተ ፈውስ እንዲያልፍ ሬካ ፓላማሲ ማስኬ ፓራ ካላማድያ ሬላ ማሴ ማስኬ ፓራ ካላማድያ በ በጌታ በኢየሱስ ስም በጌታ በኢየሱስ ስም ደዌ ፍላጻ ሁሉ ከወገኖቼ ላይ አሁን እንዲነቀል ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ ስም ያለው ስም የሌለው በሽታ ሁሉ ለኢየሱስ ክርስቶስ ስም ይንበረከካል። ዛሬ በኢየሱስ ስም ይሄ በሽታ ሁሉ ከእያንዳንዳቸው ህይወት፣ ነፍስ ላይ እንዲነቀል፣ ከሰውነታቸው ላይ እንዲነሳ፣ ነገር ግን ያንተ ፈውስና ያንተ ምሕረት በህይወታቸው ላይ እንዲነግስ፣ እንዲበረታ፣ እንዲጨምር፣ እግዚአብሔር ሆይ የሚያስጨንቃቸውን ሁሉ ከእነሱ ላይ እንድታነሳ፣ ሰላማቸው፣ ረፍታቸው፣ ጤንነታቸው ከዚህ ሰዓት ጀምሮ ሙሉ ለሙሉ የበዛና የጨመረ እንዲሆን እግዚአብሔር ሆይ በሽታው ሁሉ ፈልገው እስከሚያጡት ድረስ እግዚአብሔር ሆይ ከሰውነታቸው ላይ እንዲያጡት ልክያች ሴት ደሚፈሳት የነበረችው ፈውስ ስታገኝ ከአንተ ዘንድ ስትቀበል በሰውነታ እንዳወቀችው ከዚህ ሰዓት ጀምሮ በሰውነታቸው እስከሚታወቃቸው ድረስ ሙሉ ፈውስ ወገኖቼ ላይ እንዲመጣ እኔ በኢየሱስ ስም ጸለይኩኝ። ተጽዕኖ ሁሉ በኢየሱስም ይሰበር። ተግዳሮቶች ሁሉ በኢየሱስም ከወገኖቼ ላይ ይነቀሉ። ራ ፓላማ ሲማስኬ ፓራ ካላማድያ ጌታ ሆይ ተመስገን። ወገኖቼ ስለነካ ስለ ዳሰስካቸው ፈውስ ስላለፈ መጽናናትን ስላደረክላቸው እጅ ስለ ዳሰሳቸው እግዚአብሔር በምህረት ወገኖቼን አባቶች ስለ ጎበኛቸው፣ ሁልጊዜም ተመስገን። ክብር ሁሉ ለታላቁ ለገናናው ስም ይሁንልን በኢየሱስ ስም። አንድ ደግሞ ጥሪ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግል አዳኝ አምላኬ አድርጌ እቀበላለሁ ለምንል የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ነገር የለም። ህይወታችን እንደ ጠዋት ጤዛ ነው። ዛሬ ታይቶ ነገር ከትንሽ ደቂቃ ዋና ሰዓት በኋላ እማንገኝ ሰዎች ነን ወገኖቼ እግዚአብሔር አምላካችን ግን ይወደናል። ማምለጫ ከዘላለም ሞት ማምለጫ ኢየሱስን ሰጥቶናል። ስለዚህ ይህንን ጌታችንን እፈልጋለሁ ሪጀክት ሳይሆን አክሴፕት አድርጋለሁ እቀበላለሁ ለምንል ከኔ ጋር ይህንን ጸሎት እንጸልያለን። ከዛ ደግሞ ጸልይላቸዋለሁ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ ባፌም ደግሞ እመሰክራለሁ። ስላዳንከኝ አመሰግናለሁ። አጢአቴን ሁሉ ይቅር በለኝ። ስሜንም በህይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ። በኢየሱስ ስም አባቱ፣ ይህንን የጸሌ ወገኖች ባርካቸው። ሲወጡ ይባረኩ ሲገቡ ይባረኩ። ህይወት ነብሳቸው ሁሉ ይባረክ። ወደ እኔ መጡትም ፍጹም ወደ ውጭ አላወጣቸው እንዳልክ በቤት ተከላቸው አሳድጋቸው፣ ከክፉ ደግሞ ጠብቃቸው። እለት እለት ማደግ አድገው አድገው ጌታ ሆይ አንተ ነው ወደ መምሰል ህይወት እንዲመጡ አንተ እርዳቸው። እነዚህን ወገኖቼ ለአንተ አሳልፍ የሰጠው ጌታዊ ስለነበረን ጊዜ ሰዓት ሁሉ ተመስገን። በቃል አልፈ ስለተናገርከን እኔን ምሰሉ ስላልከን እግዚአብሔር አንተን የምንመስልበትን ደግሞ መንገዶችን ሁሉ ስለተናገርከን አባቶ የተመስገን አሁንም እንደተናገርከን እንደዛው ደግሞ እንድንኖርበት ለጥቅማችን ለህይወታችን እንዲሆን ቃል መጥቶ ለፍርድ እንዳይሆንብን አንተ እርዳን። ስለ ሁሉም ተመስገን። ሳምንቱን ጊዜያችንን መውጣት መግባታችን ሁሉ አንተ ተረከብ። የበቀላይላት ሁሉ በኢየሱስ ስም ክብር ምስጋና ለአብ ሎ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንል በኢየሱስ ስም አሜን ኢየሱስ ጌታ ነው እንግዲህ ጌታ አምላክ ተናግሮናል አስተምሮናል ገስጾናል ወገኖቼ ፕሮግራሜን ጨርሻለሁ በሚቀጥለው ጊዜ ደግሞ በህይወት ብኖርና ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ እቀርባለሁ ጌታ ኢየሱስ ክርስቶስ አብዝቶ አብዝቶ ይወዳችኋል እኔም ደግሞ እወዳችኋለሁ ተባረኩልኝ አሜን